በየቀኑ ድካም ይሰማዎታል? ሰውነትዎ ከውስጥ ቆሻሻ የተሞላና ጉበትዎ እርዳታ እንደሚፈልግ አስበው ያውቃሉ? የሚገርመው ነገር ቢኖር ኬሚካሎችን፣ ውድ ክኒኖችን ወይም አስቸጋሪ አመጋገቦች ሳያስፈልግ ሰውነትዎን ከመርዛማነት ሙሉ በሙሉ ማጽዳት እንደሚችሉ ያውቃሉ? የዛሬው ቪዲዮ ትክክለኛውን የተፈጥሮ መፍትሄ ያሳያችኋል። በቤት ውስጥ በቀላሉ በሚያገኟቸው አምስት ኃይለኛ የተፈጥሮ ንጥረ ነገሮች እንደ ካሮትና ዝንጅብል ያሉ በአጭር ጊዜ ውስጥ ጉበቶን የሚያነቃቃና ደም ስሮችን የሚያጸዳ ተፈጥሯዊ መድኃኒት እንዴት እንደሚሰሩ አሳያችኋለሁ። የቀኑ ጠንካራ ቀለል ያለና ጉልበት የተሞላበት ስሜት እንዲሰማዎት ይፈልጋሉ? እንግዲያውስ ቪዲዮን እስከ መጨረሻ ይከታተሉት። ምክንያቱም ሶስት ቀላል ግን ኃይለኛ የተፈጥሮ የመጠጥ አዘገጃጀት መመሪያዎችና ትክክለኛውን የአጠቃቀም መንገድ እናጋራለን። አሁን እንጀምር። ምንም አይነት ኬሚካሎች ሳይጠቀሙ ሰውነትዎን በተፈጥሮ መንገድ መርዛማ ንጥረ ነገሮችን ማጽዳት ይህንን መጠጥ ያዘጋጁ። በቤትዎ ውስጥ ሊኖሩ ከሚችሉ ንጥረ ነገሮች ማዘጋጀት በጣም ቀላል ነው። በመጀመሪያው ንጥረ ነገር ካሮት እንጀምር። ካሮት ለሰውነቱ በጣም ጥሩ ነው። በፋይበር የተሞላ ነው። ይህም የምግብ መፈጨቶን በጥሩ ሁኔታ እንዲሰራ ያደርገዋል። አይኖቹን ብሩህና ጥሩ እይታ ናም ቆዳውን የሚያበራ በሚያደርግ በቫይታሚን ኤ የተሞሉ ናቸው። እናም ካሮት እብጠትን የሚዋጉና ሰውነቶን ከመርዛማ ንጥረ ነገሮች የሚከላከሉ አንቲኦክሲዳንቶች አሏቸው። በጣም ቀላል የሆነው ነገር ለጤናው በጣም ጥሩ፣ በቤት ውስጥ ካሮት ካሎት ለማጽጃ መጠጣችን ተስማሚው መሰረት አሎት። ለሁላችሁም ጠንካራ ጤና ደስታና ያልተገደበ ጉልበት በየቀኑ እመኛለሁ። አሁን ወደሚቀጥለው ኃይለኛ ንጥረ ነገር ፐርስሊ እንሸጋገር። ፐርስሊ እንደ ምግብ ማስጌጫ ብቻ ሊያስቡት ይችላሉ። ነገር ግን በእውነቱ ያ ንጥረ ነገር ኃይለኛ ነው። የበሽታ መከላከል ስርዓቶን ለማጠናከር በቫይታሚን ሲ፣ አጥንቶችዎን ጠንካራ ለማድረግ በቫይታሚን ኬና ሰውነትዎን ጎጂ መርዛማ ንጥረ ነገሮችን እንዲዋጋ በሚያስችል አንቲኦክሲዳንቶች የተሞላ ነው። ፐርስሊ ወደ ዲቶክስ መጠጣችን መጨመር ጤናማ ብቻ ሳይሆን የበለጠ ጣዕም ያለውና መንፈስን የሚያድስ ያደርገዋል። የፐርስሊ እስሙዚ ለመስራት ወይም ጠዋት ላይ ወደ ጁሶ ለመጨመር ሞክረው ያውቃሉ? በጣም ቀላል እርምጃ ነው ግን ብዙ የጤና ልዩነት፣ ቀለል ያለ የበለጠ ጉልበት የሚሰማውትና በየቀኑ ለሰውነቱ አስደናቂ ነገር እያደረጉ እንደሆነ ያስቡት። የሚቀጥለው ንጥረ ነገር የበለጠ ያስደንቆታል። በዝንጅብልና በቀይ ስር አማካኝነት ለዲቶክስ መጠጣችን የበለጠ ኃይል ይጨምሩ። በመጀመሪያ ዝንጅብል፣ ይህ ትንሽ ስር ለሰውነቶ ልዕለ ሃያል ነው። እብጠትን ይቀንሳል፣ የምግብ መፈጨትን ይረዳል፣ ናም የበሽታ መከላከያ ስርዓቶን ያጠናክራል። የሆድ እብጠት ወይም ዝቅተኛ ስሜት በሚሰማውት ጊዜ ሁሉ ዝንጅብል አስፈላጊው ነው። ናም ሆዶን የተሻለ እንዲሠራ ያደርገዋል። እንዲሁም መጠጡን ጥሩ ጣዕም ይሰጠዋል። ስለዚህ ኤናማ ብቻ ሳይሆን በጣም ጣፋጭም ነው። አስደሳች ሁነታ፣ ዝንጅብል በዓለም ዙሪያ ለብዙ ሺህ ዓመታት በባህላዊ ሕክምና ውስጥ ጥቅም ላይ ውሏል። በመቀጠል ወደ ቀይስር፣ ያ ውብ ጥልቅ ቀይ አትክልት በጥሩ ሁኔታ የሚፈነዳ ቀይስር፣ በጉበት ድጋፍና የደም ዝውውር ባህርያት ታዋቂ ነው። ሰውነቱን በተፈጥሮ መንገድ ለማጽዳት ይረዳል ናም አስደናቂ የኃይል መጨመር ይሰጥዎታል። ብዙ ጊዜ ድካም ከተሰማዎት ቀይስር አዲሱ የቅርብ ጓደኛዎ ሊሆን ይችላል። በብረት በፎሌትና በጸረ ኦክሲዳንት የተሞላ ነው። ይህም ህያውና ጉልበት የተሞላው ስሜት እንዲሰማዎት ያደርግዎታል። ትኩስ የቀይስር ጭማቂ ሞክረው ያውቃሉ? ጣፋጭ ተፈጥሯዊና ለልቦና ለደም ስሮችዎ በጣም ጥሩ ነው ቀይስርና ዝንጅብል የተጣመሩትና የተፈጠሩት ገነት ውስጥ ናቸው ይሏቸዋል ጥቅማቸውን ሲገልጹ የሚያሞቅ የሚያነቃቃ የሚያጸዳ ሰውነትዎ ለዚህ ጣፋጭ ምግብ ያመሰግኖታል አሁን እነዚህ ሁሉ አስደናቂ ንጥረ ነገሮች ተዘጋጅተዋል የአንድ ሊትር ውሃ ይጨምሩ ለስላሳና ጥሩ እስኪሆን ድረስ ሁሉንም ነገር አንድ ላይ በደንብ ይፍጩት፣ ያዋህዱት። ከዛም ድብልቁን በጥሩ ወንፊት ውስጥ በቀስታ ማጣራት ንጹሕና በብዙ ንጥረ ነገሮች የበለጸገ መጠጥ ለማግኘት በጣም ቀላልና ውብ። ይህ መርዛማ ንጥረ ነገርን የሚያጸዳ መጠጥ ለሶስት ሳምንታት ቀስ ብሎ መጠጣት አለብዎት፣ በቀን አንድ ብርጭቆ ብቻ። ምን ያህል የተሻሻለ ስሜት እንደሚሰማዎት ሲያዩ ይገረማሉ። ለሶስት ቀናት ትኩስ ሆኖ በሚቆይበት ማቀዝቀዣ ውስጥ ያስቀምጡት። ከዛም ሌላ አዲስ ይፍጩና ጥሩን ኃይል ይዘው ይቀጥሉ። እንደዚህ ያሉ ትናንሽ ለውጦች በየቀኑ በምንሰማው ስሜት ላይ ትልቅ ልዩነት ሊፈጥሩ ይችላሉ። ሰላም፣ ደስታና ጥሩ ጤና ወደ እርስዎ ይሽቀዳደማሉ። ለሁለተኛው የምግብ አሰራር እንደገና ካሮት እንጠቀማለን። ካሮቶች በጣም ጠቃሚ ናቸው። ናም እነሱን ለመጠቀም ሌላ ቀላልና ጠቃሚ ዘዴ ልንገሮት። አሁን በምግብ አዘገጃጀት ሁለተኛው ክፍል ኪያርና ሎሚ እንጠቀማለን። ሁለቱም ሰውነትዎን በማጽዳትና በማደስ ረገድ እጅግ በጣም ጥሩ ናቸው። ኪያር ከ90 ፐርሰንት በላይ የውሃ ይዘት አለው። ይህም ማለት በጥልቀት እርጥብ ያደርጎታል፣ የኩላሊት ተግባርን ይደግፋል እናም መርዛማ ንጥረ ነገሮችን በቀስታ ያስወግዳል። እንዲሁም ሰውነቶን የሚያስተካክሉና ደም ግፊትን የሚቀንሱ እንደ ፖታሴም እና ማግኒዥየም ባሉ ማዕድናት የተሞላ ነው። እናም ኪያር ይህንን ቀላል የሚያድስ ጣዕም ስላለው ሕያው ያደርገዋል። አሁን ስለ ሎሚ እንነጋገር። እውነተኛ የቫይታሚን ሲ አንድ ሎሚ በራሱ የበሽታ መከላከያ ስርዓቶን ሊያሳድግ የምግብ መፈጨት ሂደቶን ሊያነቃቃና ሰውነቶን ስብ በማቅለጥ እንዲያቃጥል ያስችለዋል። ሎሚ ሴሎችን ከጉዳት የሚከላከሉና የእርጅና ሂደቶን የሚያዘገዩ ጠንካራ የጸረ ኦክሲዳንት ባህሪያት አሉት። እናም በእርግጥ ለመጠጣችን ጥሩ የሲትረስ ጣም ይሰጠዋል፣ ይህም ስሜቶን ወዲያውኑ ያሻሽላል። ቀኖን በአንድ ብርጭቆ የሎሚ ጭማቂና ውሃ ለመጀመር ሞክረው ያውቃሉ? ካደረጉት ምን ያህል መንፈሶን የሚያድስ እንደሆነ ያውቃሉ። አሁን ያንን ኃይል ሰጪ ሎሚ ከኪያርና ከዘረዘርናቸው ሌሎች ንጥረ ነገሮች ጋር ሁሉንም ማጣመር ይህ መጠጥ በየቀኑ ኃይል፣ ብርሃንና ንቁ ሕይወት እንዲሰማዎት የሚያደርግ ሁሉንም ነገር እንዴት ማዋሃድ እንደሚቻል በትክክል ላካፍላችሁ። ግማሽ ሊትር ንጹህ ውሃና ትንሽ ትኩስ ዝንጅብል በአውራ ጣትዎ መጠን እንጨምራለን። ከዛም ለስላሳ እስኪሆን ድረስ ሁሉንም በአንድ ላይ በመፍጨት እንቀላቀላቸዋለን። ይህ በቪታሚኖች በማዕድናትና በጸረ ኦክሲዳንቶች የተሞላ ንጹህ የተፈጥሮ ማጽጃ መጠጥ ነው። በጣም ቀላል ሆኖ ግን በጣም ኃይለኛ። ለተሻለ ውጤት የዚህን የሚያድስ ድብልቅ አንድ ብርጭቆ በሳምንት ሶስት ወይም አራት ጊዜ ለአንድ ወር ይጠጡ። በአንድ ጊዜ አንድ ብርጭቆ ተፈጥሯዊ የመርዝ ማስወገጃ ሂደትን ለመርዳት ኃይል ለማቅረብና ቀለል ያለና ጤናማ ሆኖ እንዲሰማዎት ለማድረግ የሚያስፈልጎት ነገር ብቻ ነው። ለውጡ ሊሰማዎት የሚችል ቀላልና ጣፋጭ ልማድ ነው። ሰውነቶን በጥሩ ሁኔታ ይንከባከቡና በየቀኑ የበለጠ ጤና የበለጠ ጥንካሬና የተሻለ ስሜት ይከፍሎታል። ወደ ሦስተኛው ዝግጅት የምንሸጋገርበት ጊዜ አሁን ነው። የሚቀጥለው የምግብ አሰራር ቀላል፣ ኃይለኛና ጣፋጭ ስለሆነ ተዘጋጁ። ለሶስተኛው የመጠጥ አሰራር ደገና በአንድ ትኩስ ካሮት እንጀምራለን። ካሮቶች ለጤናችን በጣም አስደናቂ ናቸው። በቤታ ካሮቲን፣ ፋይበር፣ ቫይታሚኖችና ኃይለኛ አንቲኦክሲዳንቶች የበለጸጉ ናቸው። የበሽታ መከላከል ስርዓትን ለማሳደግ፣ የምግብ መፈጨትን ለመርዳት፣ ልብን ጤናማ ለማድረግና የሚያበራ ቆዳን ለማግኘት ይረዳሉ። ለዚህም ነው ካሮቶች ለብዙ ተፈጥሯዊ መፍትሄዎች መሰረታዊ አካል የሆኑት። ከዛም አንድ ሎሚ በትንሽ ቤኪንግ ሶዳ በደንብ ማጠብ። ይህ ትንሽ ግን አስፈላጊ እርምጃ ነው፣ ምክንያቱም ማንኛውንም ፀረ ተባይ ወይም ቆሻሻ ከቆዳው ለማስወገድ ስለሚሰራ ናም ሙሉ ሎሚ ከነ ልጣጩ እንጠቀማለን። ይህም በምግብ መፈጨትና በመርዛማ ንጥረ ነገሮች የተሞላ ነው። በደንብ ካጠቡት በኋላ መክተፍ። ከዛም ሁለት ትኩስ የበሰለ ቲማቲሞች። ቲማቲም እውነተኛ የተፈጥሮ ጌጥ ነው። ልቦን የሚጠብቅ እብጠትን፣ የሚቀንስና ሴሎችን በመጠቀም እርጅናን የሚቀንስ በጣም ኃይለኛ አንቲኦክሲዳንት በሆነ ላይኮፔን የተሞላ ነው። በተጨማሪም በቫይታሚን ሲ፣ ቫይታሚን ኬ፣ ፖታሲየም እና ፎሌት የበለጸጉ ናቸው። እነዚህም ሰውነትን ጠንካራና ህያው የሚያደርግ አስፈላጊ ንጥረ ነገሮች ናቸው። ቲማቲሙን በመቁረጥ ወደ መፍጫው እንጨምራለን። ከዛም 300 ሚሊ ሊትር ንጹህ ውሃ። ይህንን ለስላሳ በቀለማት ያሸበረቀና በቫይታሚን የተሞላውን ግብዓት ማዋሃድ በአንድ ብርጭቆ ውስጥ የካሮት የሎሚና የቲማቲም ተፈጥሯዊ ኃይል አስቡት። ጥሩና መንፈስን የሚያድስ ጣዕም ብቻ ሳይሆን ለሰውነቶ ስጦታ ነው፣ ምክንያቱም ሰውነቶን ከውስጥ እንዲያጸዱ፣ እንዲሞቁና እንዲያጠናክሩ ያስችሎታል። ጣዕሙ በቀላሉ አስደናቂ ነው፣ ከካሮትና ከቲማቲም ትንሽ ጣፋጭ ከሎሚው ደማቅና ጣፋጭ ጣዕም ያለው እንዲህ አይነቱን ተፈጥሯዊ መልካምነት በየቀኑ ማግኘት የዕለት ተዕለት ሕይወትዎን በእጅጉ ሊለውጥ ይችላል። ይህም በኃይል በብርሃንና በደስታ የተሞላ ስሜት እንዲሰማዎት ያደርጋል። ጤናማ ምግብ በጣም ጥሩ ጣዕም ሲኖረው ራስዎን መንከባከብ በጣም ቀላል ይሆናል። በዚህ ቪዲዮ ውስጥ ስላዩዋቸው ተፈጥሯዊ መጠጦች ያሉትን አስተያየት በአስተያየት መስጫው ውስጥ ያጋሩን። ጤናውን ለማሻሻል ላል ንጥረ ነገሮችን መጠቀም ያስደስታል። ምናልባት የሚወዷቸው ተፈጥሯዊ የምግብ አዘገጃጀት መመሪያዎች ሊኖሩት ይችላሉ። ምክሮንና ልምዶቹን በማንበብ አስተያየቶቹ እኔን ብቻ ሳይሆን የሙሌ መስኮት ቤተሰቦችን ጎብኚዎችን ሁሉ ያበረታል። እናም እንማማር። አሁን በሠራነው ውብ መጠጥ እንዴት መደሰት እንደሚቻል እንነጋገር። ከፍተኛውን የጽዳትና የማደስ ጥቅሞችን ለማግኘት በቀን ለሁለት ሳምንት አንድ ብርጭቆ መጠጣት ይመከራል። በቀን አንድ ብርጭቆ እንዴት ቀላል ጠንካራና የበለጠ ሕያውነት እንዲሰማሁትና ትልቅ ለውጥ ሊያመጣ ይችላል። መጠጡን በማቀዝቀዣ ውስጥ ማስቀመጦን አይርሱ። ለሦስት ቀናት ይቆያል፣ ስለዚህ ሁልጊዜ ጤናማ አማራጭ በእጆ ሊኖሮት ይችላል። ሶስት ቀን ሲያልፍ አዲስ ያዘጋጁና ለሰውነቶ ተፈጥሯዊ ምግብ መስጠቶን ይቀጥሉ። እንደዚህ ያሉ ትናንሽ የዕለት ተዕለት ልምዶች በረጅም ጊዜ ውስጥ አስደናቂ ውጤቶችን ሊያስገኙ ይችላሉ።